በቤኒሻንጉል ጉሙዝ ክልል ስድስት ህጻናትን ጨምሮ ቢያንስ አስራ ስድስት ሰዎች በታጣቂዎች ተገደሉ። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ ታጣቂዎች ባደረሱት ጥቃት ስድስት ህጻናትን ጨምሮ ቢያንስ አስራ ስድስት ሰዎች መገደላቸውንና አስራ አራት ሰዎች መቁሰላቸውን ነዋሪዎችና አንድ የክልሉ ምክር ቤት አባል ተናገሩ። የክልሉ ሰላምና ጸጥታ ቢሮና ነዋሪዎች በቀበሌው ለተፈጸመው ጥቃት ሸኔ ስሉ የጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎች ተጠያቂ አድርጓል። ታጣቂዎቹ በቤኒሻንጉል ጉሙዝ ክልል ምዥጋ ወረዳ ወደሚገኘው አንገር ሜቲ ቀበሌ በመግባት ጥቃት የፈጸሙት ትናንት ረቡዕ ግንቦት 13 2017 ዓ.ም ከንጋት 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎች እና የክልል ምክር ቤት አባል አቶ ለሜሳ ኔኖ ለሚዲያ ተናግረዋል። ታጣቂዎቹ ወደ ቀበሌው ነዋሪዎች ቤቶች በመግባት ተኩስ መክፈታቸውን ነዋሪዎቹ ገልጿል። ያለምንም ነገር ያለምንም ግጭት 12 ሰዓት ላይ ነው መጥቶ ሰው መጨፍጨፍ የጀመሩት ብሏል። ቤተሰቦቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ የጀመሩት ጥቃት ቀኑን ሙሉ መዝለቁን ለሚዲያ ተናግረዋል። ታጣቂዎቹ ጠዋት 12 ሰዓት ከቤት አውጥቶ ነው የገደሉት ብሏል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና በክልሉ የታላቅ ውዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽህፈት ቤት ዋና ዳይሬክተር የሆኑ አቶ ለሜሳም በተመሳሳይ ጥቃቱ ስለመፈጸሙ ለሚዲያ ተናግሯል። አቶ ለሜሳ በቀበሌው በተፈጸመው ጥቃት 16 ሰዎች መገደላቸውንና አራት ነዋሪዎች መቁሰላቸውን ገልጿል። ከተገደሉት መካከል በርካታዎቹ ህፃናትና ሴቶች መሆናቸውንም አክሏል። የምክር ቤት አባሉ አንድ ሙሉ ቤተሰብ ነው የጨረሱት፣ ሁለተኛ ቤተሰብ ደግሞ ባለቤቱ ወንዱ ብቻ ነው የተረፈው። ሙሉ ልጆቹ ሴቶቹን ጨምሮ ጨርሰዋቸዋል ስሉ የደረሰውን ጥቃት ገልጸዋል። ሚዲያ ያነጋገራቸው ሁለት የቀበሌው ነዋሪዎች በበኩላቸው የደረሰውን ጉዳት ከዚህም ከፍ ያደርጉታል። የተገደሉት ሰዎች ብዛት 17 መሆኑን የምናገሩት ነዋሪዎቹ የቆሰሉ ሰዎችን ብዛት 14 ያደርሱታል። እንደ ነዋሪዎቹ ገለጻ ከተገደሉት ሰዎች መካከል ስድስቱ ዕድሜያቸው ከሁለት እስከ 14 የተገመቱ ህጻናት ናቸው። ከሞቱ ሰዎች መካከል ሌሎች ስድስቱ ደግሞ ሴቶች መሆናቸውን ተናግሯል። ሚዲያ ያነጋገራቸው አንድ ነዋሪ ከተገደሉት ህጻናት መካከል ሶስቱ የ የልጅ ልጆቻቸው እንደሆኑ ቀሪዎቹ ሶስት ደግሞ የወንድማቸው ልጆች እንደሆኑ አስረድተዋል። ሶስቱ የልጅ ልጆቻቸው የሁለት የሶስት ና የአስራ ሁለት አመት ሴት ልጆች እንደሆኑ ገልጸዋል። የወንድማቸው ባለቤትና ልጆች መገደላቸውንም አክሏል። ታጣቂዎቹ በፈጸሙት በዚሁ ጥቃት 14 የቀበሌው ነዋሪዎች መቁሰላቸውን የሚናገሩት ነዋሪዎች ትናንት አመሻሽ ላይ የአገር መከላከያ ሰራዊት አባላት ወደ ሕክምና መወሰዳቸውን ተናግረዋል። አንድ ነዋሪ አንድ ሰው ለሕክምና ከተወሰደ በኋላ ህይወቱ ማለፉን ጠቅሷል። በተጨማሪ ታጣቂዎቹ ቤቶችንና ሞተር ሳይክሎችን ማቃጠላቸውን እንዲሁም የነዋሪዎችን እንስሳት ነድቶ መውሰዳቸውን ገልጿል። የቀበሌዋ ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠልሎ እንደሚገኙ ተናግረዋል። ሚዲያ ያነጋገራቸው ነዋሪዎችና የክልሉ ምክር ቤት አባል አቶ ለመሳ ጥቃቱ የተፈጸመው ሼኔ ስሉ በጠ ሯቸው ኦሮሞ ነጻነት ሰራዊት ታጣቂዎች መሆኑን ገልጿል። ምዥጋ ወረዳ ከኦሮሚያ ክልል ምስራቅ ወለጋ ዞን ሶስት ወረዳዎች ጋር እንደመዋሰን የሚያስረዱት የምክር ቤት አባል አቶ ለሜሳ ምዥጋ ወረዳ ውስጥ ካሉ 12 ቀበሌዎች አንገር ሜጥ የሚባለው ቀበሌ ኦሮሚያ ጫፍ ላይ ነው ያለችው፣ የ2 ኪሎ ሜትር ልዩነት ነው ያለው ብለዋል። ታጣቂዎቹ ባለፈው ሚያዝያ ወር ውስጥ ሌሎች ሁለት ጥቃቶችን ፈጽሞ ነዋሪዎችን መግደላቸውን ገልጿል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ጥቃቱ መፈጸሙን ለሚዲያ አረጋግጧል። በቀበሌው የተፈጸመው እየተለመደ የታጣቂ ጥቃት መሆኑን የተናገሩት አቶ ቢኒያም የደረሰው ጉዳት ስላልተ ያረጋገጡ አሁን ቁጥሩን እርግጠኛ መሆን አንችልም ብለዋል። የደረሰውን ጉዳት ለመለየት ማጣራት እየተደረገ መሆኑን ገልጿል። ጥቃቱን የፈጸሙት የትኞቹ ታጣቂዎች እንደሆኑ ጥያቄ የቀረበላቸው ኃላፊው የሸኔ ታጣቂ ነው ብለዋል። ሰላም ግንባታና ጸጥታ ቢሮ ኃላፊ በአሁኑ ሰዓት አካባቢው ላይ የጸጥታ ኃይሎች መሰማራታቸውን ገልጸዋል። የቢሮ ኃላፊ አቶ ቢኒያም የጸጥታ ኃይል በቦታው ደርሷል። አስፈላጊ ስራዎች እየተሰሩ ነው የሚገኙት። ማህበረሰቡም እየተመለሰ ነው። በግለሰብ ደረጃ ወደ ቀዬ ያልተመለሰ ሰው ካልሆነ በስተቀር አሁን አካባቢው ደህንነቱ አስጠብቀናል ሲሉ ነዋሪዎች ሸሽቶ ጫካ ውስጥ ናቸው መባሉን አስተባብለዋል። ሚኪነኝ ከሚኪታ ቦረንፎ። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለሰዓታት ካሉ አጫጭር መረጃዎች ይንመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።